ማንነትቴ ስትመጡ ግን ድብቅ አክሊሉ ኮ የራሴ ሰው ነው ብዬ ኮ ነው አንገት አንገትሽ ላይ የምቆመው። እኔ ምን አባሽ የተለየ አማራ ላይ ነው እንዴ እናንተ ያላችሁት? እንግዲህ ካሽቃበጥሽ አይቀር ብስብስ አንድ ሰው በአነጋገርሽ ሙድ ሲይዘብሽ እኮ ያንችን አማርኛ እኮ ነው የሚሰርበው። እኔ የተለየ አማርኛ አለኝ እንዴ? ማሜ ተብሎ ነው እንዴ ለብቻ ጎንደር ላይ የተሰጠኝ አማርኛ? ነክናኮች አንዳንድ ይህ ማ ሰምቾ ማላቅ አማርኛ ሁሉ አለ ክርስቶስን አለ

ኮመንድ ላይ መጠው ልክ ፍስ ያደረጋችሁ ልክ መልስ ስትሰጡ ስለ ባለትዳር ስታወሩ ቤታ ነው ይላችሁ፣ አልመጠ ስለ ሀገር ሲወራ ቤታ ነው፣ ስለ መልክ ሲወራ ቤታ ነው፣ እንትና ነው። እንደዚህ ምትዩ ማና አባሽ ነው? እኔ ስለ ሷ ሳወራ የሰማሽኝ የት አባሽ ነው ያወራሁት? እኔ በፌክ እኮ ነው የሚመጡት በፌክ። የሆነ ችግር ያለባችሁ ወይ ደግሞ የሆነ እኔ እንጃ አባታችሁ ያመጣችሁት ጎጥ አለ። እኔ በእንደዚህ አይነት ወይም አላቅም። እኔ ኮ የጎጃ ሙዚቃ ስከፍት እኮ የጎንደር ነው ያለው ትሉኛላችሁ፣ የጎንደር ስከፍት የጎጃም ነው ያለው። ያኔን ሆኔ ልዩነቱን ያወቅሁት ዘፈን ዲፍረንት እንደሆነ ያወቅሁት። ክርስቶስን አላቅም እኮ እኔ ምን ዲፍረንት እንዳለው ራሱ። እናንተ ያመጣችሁት ጎጥ ነው። አሁን እዚህ ቲክታኩን ራሱ እየበጠበጠ ያለ ምረልጋጋም ደግሞ እናንተ ያመጣችሁትን ድራማ ደግሞ እኔ ላይ እንዳታስቀምጪ። እኔ ጎንደር ምዘፍናለሁ ጎጃም ምዘፍና ወሎ ምዘፍና አንድ ነው ብዬ ነው የማስበው። እኔ ምንም አይነት ዲፍረንት የለኝም ለእኔ ለራሴ እዚህ ያመጣችሁ ድራማ የምትጀምሩ ሰዎች ራሳችሁ ነው መወጣት ያለብሽ፣ ያመጣሽውን ድራማ። እኔ አላቅም፣ እንደዚህ ነገር አላቅም። እኔ ግን በተወለድኩበት ሀገር በቃ ጎንደር ጎንደር ልል እችላለሁ። ከዛ ውጭ እኔ ስለምንም ጥላቻ የለኝ። ምን እንደሆነ ልዩነቱንም አላቀው። አስወር እኔ እስካሁን ድረስ አንቲል ነው አላቅም። እኔ ልዩነቱን ምን እንደሆነ እኔ እንዲያውም በጣም ጎጃም እስክስታ በጣም ውልቀ ሲያደረጉት እኔ ስሜቴ ነው። አንዳንዴ በቃ የሆነ የሚነዝረኝ ነገር አለ የራሴ በቃ እናንተው ራሳችሁ በዛው ባመጣችኋት ምረ ጥቅመኛ ለጥቅምሽ፣ የተልከሰከሽ በዚህ በጓሮ የገባችኋላችሁ ደደጎች፣ ስታስረዱ እንኳን ማርያምን፣ እኔ እንዲያው የእናንተ እውቀት የላችሁም። ግን እኔ ትንሽ እውቀቱ ቢኖረኝ ስለ ፖለቲካ ምናምን አይውሽ፣ በስድድብ ሳይሆን ቁጭ ብዬ ነበር ማስረዳሽ። እያንዳንድ ቁጭ ብዬ ያለ ስድድብ እውነት ነው እንድታምኝ ነው ማድረግሽ፣ እንጂ መጠሽ እዚህ ጋር ስላልሽ አታሳምኝኝም። እናንተ ያመጣችሁት ጎጥቆ ነው። እዚህ ቲክታክ ላይ ሰውን እያባሉ ያለ አላየሽ? ለደቂቃ ህብረተሰቡ እንዴት እንደተራበ ለነዛ ነው ማዘን ያለባችሁ። ለእኔ ልጆች አይደለም ማዘን ያለባችሁ። የእኔ ልጆች ምን የመሰለ አልጋ ላይ ድርቅቅ ብሎ ተኝቷል። ሻወሩን ወስዶ ምግቡን በልቶ ጠዋትም ሲነሳ ምግቡ ተስተካክሎ ትምህርት ቤቱ ሚሄድ ይችላል። ሁሉ ፋሲሊቲ የተሟላለት ነው። ማዘን ካለብሽ ሜዳ ላይ ወጠው እናት አባት ለሌላቸው ህፃናቶች ነው። ማልቀስ ያለብሽ አንድ እናት አምስት ልጅ ዝንብ እየወረራት ነው ያለ። ለዛች ነው ማልቀስ ያለብሽ ወገኔ ብለሽ ካዘብሽ። እኔ እንግዲህ ገንዘብ ስሰጥ የው ብሔር አለየውም እኮ ለትግሬ ይሰጠው፣ ለኦሮሞ ይሰጠው፣ ለአማራ ይሰጠው፣ ለኤርትራ ይሰጠው። ምንም ያየት ነገር የለም። ዋናው መሰጠቱን ነው ያሰብኩት እንጂ ይሄኛው ወገን ይሄኛው እንደዚህ ብሏል እያላችሁ እዚህ ቲክታክ ላይ ነው ምረከርሳም በርገርን እየቀረደድክ እዚህ

ይኸው እንደዚህ ታስጨውናላችሁ። የሚበላ ነገር እንኳን አልተሰረመው። ሰው ከሰው ራስ አይወጣም። አዎ እንዴ ሰው የራሱ ፌቨራይት አለው። መብትሽ ነው፣ ነው በቃ የፈለግሽበት ይለሽ ማየት ነው በቃ እኛ ለማውራትም ኖሎጅም የለና ከደቆሮ ቤተሰብም አልመጣውም። ስለ ብሔር ሲወራን የተማረ ሰው እንደሚያወራ ነው አባቴም የነገረኝ። እዚህ ቁጭ ብሎ ለከርሱ የሚያወራውን በሙሉ ቁጭ ብለሽ ድምፅ፣ ድምፁን አለች ሆናለች እያልሽ ጊዜሽን አጥፊ። እዚህ ምረላጫ የታሰሩ ሰዎችን እየተገረፉ የሚያድሩት ማርያም እንደዚህ አለች። እዚህ ቲክታከሩ በቃ ጠግቦ በሚያወሩ ብሔርተኞች ነው የታሰሩ ሰዎች እራሱ እየተገረፉ ያሉታል። እዚህ ጠግባችሁ ነው ሰውን በቃ ስታስገርፉት የምትውሉ ምረላጫ ትነሻለሽ፣ በርገርሽን ትቀረድጃለሽ። ቀረድጃለሽ፣ ትነሳለህ፣ ምን የመሰለ ናይኪ እና ነጭ ቲሸርትን ትለብሳለህ። እውቀት የለህ ምን የለህ። ቁጭ ብላችሁ ሰውን ስታስገድሉ አስገድሉ። የትኛውም ፖለቲካ አራምዳ አንቺ ብስብስ። ቁጭ ብዬ በራሴ ነው የምንቀሳቀሰው። እንደ ሰው ግን እውቀቱ ቢኖረኝ ባስረዳ ደስ ይለኛል። እውነቱን እውነቱን ይዤ እንጂ ዝም ብሎ አይደለም እውነቷን ይዤ ባወራ ደስ ይለኛል ብችልበት

እንዲህ ብለን ስንናገር ታዲያ ድምፅ አልሆናችሁ፣ የትኛውን ነው ድምፅ የምንሆነው? ድምፅ መሆንማ ካለሽ አካፍለሽ መብላት ነው ለወገንሽ። ለራሳችሁ ጥቅም ብላችሁ የምትጓዙ ሰዎች፣ እኔ የሚረዳን የሚረዳን ሰው የሚሳደብ ሰው በጣም ነው የሚገርም። ይገርመኛል፣ ቁጭ ብሎ ሲሳደብ የሚውልን ደግሞ ሰፖርት አደርጋለሁ አትሊስት አንዳንድ የሚረዱ ሰዎች ሰው በልቶ እያደረጉ ነው። ሰው በነፃ ጊፍት ለመቀበል ይጋጋጤል፣ እንደዚህ ቲክታክ ላይ ተርመጥምጡ ምንም ሰው እንዲያስበህ እንዲያችሁ ከፈለጋችሁ እኮ እዚህ ቲክታክ እንደው ቪው እንዲበዛልህ የሆነ ድራማ ይዘህ መምጣት ነው፣ ወይ ደግሞ የሰውን ታሪክ ርዕሱን መያዝ ብቻ ነው ሰው ተሰብስቦ እንዲያችሁ። እኔ እኔ ሰው ቢሰበሰብ ባይሰበሰብ ምንም አያደርግልኝም። እኔ በቤቴ ሰላም ገብቼ እንጆይ ሳረግ ብዙ ጊዜ ሙዚቃ ነው የምከፍተው። እኔ ሙዚቃዬን መስማት ላለኝ ነገር ነው እንትን ብለው መጣችሁ ትኩስ ስታደርጉኝ ያው እናገራለሁ። ነግሬሻለሁ፣ እኔ ከዘገምተኛ ቤተሰብ አንመጣሁም። ከዛዎች እኔ በራሴ ዓለም ላይ የምንቀሳቀስ ሴት ነኝ። ስለ ማንም አይገርመኝም፣ አይደንቀኝም። ለምን ዳይመንድ አትለብሱ? ሰው ደግሞ ስለኖረበት ሶሳይቲ፣ ስለ አሜሪካ ኑሮ እንዴት ነው፣ ትዳር ሪሌሽንሽፕ ምናምን ተብሎ ሲወራ ደግሞ አንድ የሚዲያ መጠናል፣ እናወራለን። ጋይስ፣ እኔ ካልተመቾት የኔን የኔን ቶፒክ አለመስማት ነው፣ ሪጀክት አድጎ መውጣት ነው፣ ሌላ ቦታ የሚጫወቱ ቦታ ማየት ነው። የሆነ ነገር አስተያየት ስንሰጥ እንትና ትክክል ነው እንትና ኤክስ ነው የምትሉት ነገር ምን አባታችሁ መጀመሪያ ስለ ልጅ ልጅ የወለደ ሰው ነው አስተያየት መስጠት። ልጅ ያልወለደ ሰው አስተያየት መስጠት አይችልም፣ ቢኮዝ ኤክስፕሪንሱ የለውም። ስለ ትዳር ትዳር ላይ የቆየ ሰው ነው ስለ ትዳር ማውራት የሚችል። ሲንግል የሆነ ሰው ስለ ሲንግል ማንነቱ ህይወቱን ያሳለፈ ሰው ነው ማውራት የሚችል። ዝም ብሎ ደንቆሮ የሆነ ሰው አስተያየት መስጠት አይችልም። እኔ ካለኝ ኤክስፕሪንስ ላወራ ይችላለሁ። አንድ ሰው ልጅ ሲያሳድግ እንዴት እንዳሳደገ አስተያየት መስጠት ይችላል። አንዳንድ ሰው አላችሁ፣ የእህቴን ልጅ አሳድግ ያለው የወንድሜ ልጅም አሳድግ ያለው እያላችሁ አስተያየት መሰጡት መጀመሪያ ማወቅ አለባችሁ፣ እንጂ ደማችሁን ፍስስ አድርጋችሁ ዘጠኝ ወሯ እንዴት እንደምታልፍ ከዘጠኝ ወሯ በኋላ ያለችውን ሆርመን መቅመስ አለብሽ። እያንዳንዷን ነገር ማውራት አለባችሁ። ስለ ሰው ልጅ አስተያየት መስጠታችሁ ነው፣ ያውም ስለኔ። እኔማ ጀግና ሴት ነኝ። መቶ መቶ ፈርሜ ነው የምነግርሽ። እህቶቼ እንኳን ፕራውድ ነው የሚያደረጉብኝ። እኔ ልጅ እየወለዱ እያሳደጉ የገዛ እናቴ ቴምፐራር ታደርግብኛለች ስለኔ። የውጭን ሰው ተውት፣ የሚያውቃችሁ ነው፣ የውጭ ሰው መመስከር የሚችለው። የገዛ ቤተሰቤ በጣም በጣም በጣም በጣም በጣም ነው የሚያመሰግኑ። በጣም እኔ ከእህቴ ከእህቴ አልጠይቅም። አንድ ፔኒ የሚጎልኝ ትሰጠኛለች እኮ እህቴ፣ ወይም እናቴ ልትሰጠኝ ትችላለች፣ ግን አልወድም። ችግሬን ራሴ ነው መወጣት ያለብኝ ብዬ ማምን ሰው ነኝ ማምን ሰው ነኝ። እኔ በራሴ በጣም ፕራውድ ማድረግ፣ ማንም ሰው ኤክስራይት እንዲለኝም አልፈልግም። እዚህ ፐብሊክ ላይ አምጥቼ ካሳየዎች ስለ እኔ ህይወት ልታወሪ ትችያለሽ። አንድ ሰው ህይወቱ መጥቶ እዚህ ጋር ደግሞ ከተወራ ይወራል በቃ። ምን አባታችሁ ነው ማሜ ስትናገር የሚሰማሽ የበታችነት ስሜት ያላችሁ ሰዎች ነው እንጂ የሚሰማችሁ የበታችነት ስሜት ያላችሁ ሰዎች ነው እንደዚህ የሚሰማችሁ ኦፍኮርስ። እናትና አባት ሲጣላ ልጅ መስማት የለበትም። ይህንን ነገር እንዴት ይነገራል ለልጅ ብለን ስናወራ፣ ማሜ አንቺስ እንዲህ ስትይ ነበር። እዚህ ሳወራ የሰማሽ አንቺ ብዝብዝ። እኔም እኮ እዚህ ወጥቼ ስዝናና ስጠጣ ምናምን ስንጫወት ምናምን አይተሽኛል። አዮች እንዴት ሰው አስተያየት ሲሰጥ በእናንተ በኩል ብቻ መቆም የለበትም። በቃ ሰው መብቱ ነው የመስጠት አስተያየት እንደ አብራችሁ አንድ ቀን የኖራችሁም አትመስሉ ደግሞ ስታወሩ እኔ አንድ ሰው እንኳን እልፍ ብሎ ሊያሽቃብት ሲል ቅንድቡን ነው ብዬ ማባር ነው። የገዛ ጓደኞች እንኳን ተሳስፈ የሆነች ነገር ሊያወሩ ሲሉ ቅንድብሽ ነው ፊት አልሰጥማ ራስሽ ማጓርድ ካለብሽ ራስሽ ማጓርጁ ለማን አባሽ ነው ፊት የምሰጠው። ደግሞ ሚያሽቋልጥልኝ ሰው አልወድም። እከካም ነገም ዞር ብልሽ አዝነሽልኝ ኮ ለኔ አይደለም ለወሬ ነው ትክክለኛ እናትነት ከገባሽ ከዛ ውጪ እሷ ስታወራ በእሷ በኩል ነው ብዙ ነገር የተወራው፣ በእሷ በኩል ነው ብዙ ነገር የተወራው። ችግርም እንደዚህ ያው እንደሰማችሁት ነው። ቀደም እንዲህ ተብሏል ብለን አስተያየት ስንሰጥ እናንተ ሴት አደላችሁ፣ ለሴት አታዝኑ፣ ምን አባታችሁ ነው ለሴት ምናዝን? በትክክለኛው ነገር ነው ለሴት ብንሆን ምናዝን እንጂ ምር አረመኔ ሴት እና ወንበዴ ካለች እንገርፋት ቁጭ ብለን። ወንድ ልጅ ደግሞ ወንድነትን ክብር የሌላችሁ ደግሞ ልታወሩ ነው እኔ ማ እናት አይደለሁ ወይ? ማሜ እኔ እኮ አንዳንዴ ራሴን አየዋለሁ። አንዷን ጥፋት እንኳን ሰርቼ በሆነ እንደ ሰው ላለ ቤቴ ውስጥ ሰ እንትንሳ እናት እናት እንኳን እንደዚህ ትሪት አታደርግም። ምን እንደማረግ ፈሳ ደግሞ እኔ ኮምፔር ልታረጊኝ ደግሞ። ከማንም ጋር እኔ ባውንደር ያለኝ የራሴ የምለው ወንድ ልጅ ከጓደኛው ጋር ምን ያህል መቅረብ እንዳለኝ እንኳን ልቢጥን አላወራም። ጓደኞቹን እንኳን አውርቼም አላውቅም። ኃይለኛነት ነው የሚሉ ጠቅላለ ሁሉችም ኃይለኛነት ሳይሆን ግን እኔ መቀርበውን ሰው አውቃለሁ፣ ምን ያህል መቅረብ እንዳለብኝ። የራሴን ሰው እኔ ማስከበር ነው የምፈልግ እንጂ ማስናቅም አልፈልግም። ቢኮስ ትሰደቢበታለሽ ነው። እኔ ዘንጬ ወንህ ባልሽ ከርፋፋ ይልጡ ነው ጃኬቱ ተዘናፍቶ እየሄደ አንቺ ሀይል ላይ ወጠሽ ቀይ ቻፕ ስተቀርተሽ ፊት እና ኋላ ብትጠቅ ምን አባቱ የምወልድለት ደግሞ ለመድከም ይላል። በፊት በፊት ሴቶቹ ለልጅ በጣም ነው የሚጓጉት። አሁን እኮ እንደ ሴት ልጅ መውለድ ያስጠላው ሰው የለም የለም እንደው የሌላት እንዲኖራት የምትታገል ካልሆነች በስተቀር ልጅ እያላት ወይ የምትወደው ሰው አጋጥሟት ካልሆነ በስተቀር ብዙ ልጆች ያላቸው ሰዎች ደግሟቸዋል። የሀገር ሸማውላ ልጆቹ እድሜ እያዩ ነው። አሁን በሐምሳ ዓመት የወለድከው ልጅ ከልጅ ጋር አምስት ዓመት ማክሲመም አምስት ዓመት ከሰጠው በሐምሳ ዓመት እስከ ስልሳ ዓመት። አሁን ጫቱም ገሏቸዋል፣ ኑሮም አድቁሟቸዋል። ሽሻውም የሱ ሳሱስ ብረታ ብረት ትጠጣለህ፣ ደክሞታል። ለእኔ አሁን የወለደ ወንድ በጣም ስማርት ነው። በጊዜው የተጠቀመ እዚህ አርባ ላይ እና አምሳ ላይ እድሜ ቁጭ ብላችሁ ግን ሳትወልዱ ወንድ ልጅ በስልሳ ዓመቱ ይወልዳል ትላለ። ንብረት ካለ ንብረቷን በራሷ ልታዞር ስትል ልትወልድልት ይችላል። እሷበት ከሆነች ለልጆቿ እንደው ምንም ጭንቀ የማታስብ ሴት ከሆነች በስተቀር እንዴ፣ ቁጭ ብሎ መጽናኛ ኳረጉንኛ ሴቶችን ማን አባ ነው ለአንተ ከፍቶ የሚሰጥ አንተበት አስተያየት ስንሰጥ መብታችን ነው።